የተመለከቱት ወንበር በ1888 ቫንጎፍ በሚባል ሆላንዳዊ ሰዓሊ ነበር ዲዛይን ተደርጎ የተሰራው። ይህ ታሪካዊ ወንበር ኒክላስ ቦላ በሚባል ጣሊያናዊ ሰው በዚህ መልኩ አምሮ እና ተውቦ በ2009 አካባቢ በጣሊያን ቬሮና በሚገኝ ሙዚየም ተቀምጦ ነበር። ታዲያ በትላንትና ሁለት ሁለት ጥንዶች ፎቶ ለመነሳት በሚል ወንበሩ በሚገኝበት ክፍል ገብተው እንደምታዩት አንደኛው ተሳስቶ እንኳን ለመቀመጥ ለመንካቱ በሚያሳሳው በዚህ በሚያምር ውድ በፈርጦች የተንቆጠቆጠ ወንበር ላይ ተሳስቶ በመቀመጥ ወንበሩን ሰብሮታል። እናም በድንጋጤ ክፍል ለቆ ሲወጣ የሚያሳዩ ቪዲዮዎች በማህበራዊ ትስስር ገጾች በዝተዋል። ሙዚየሙም ወንበሩን ለመጠገን ሁሉንም ኃይላችሁን እንደሚጠቀሙ አስታውቀዋል። ቻናላችንን ሰብስክራይብ በማድረግ አብሮነታችሁን አሳዩ።